ሰላም ጤና ስ ለኢትዮጵያውያን ና ቱን ኢትዮጵያውያን በዓለም ደረጃ ያላችሁ ሁሉ ሰላማችሁ ይብዛያልሁኝ። ለእለቱ የተመረጡ እጅግ ወቅታዊ አንገብጋቢ ጉዳይ ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ከኔ ጋር ተቆዩ ዘንድ ከወዲሁ በድጋሜ ጠይቃለሁ። ወደ ቀዳሚ አጀንዳ ከማድረግ በፊት ግን በባህር ዳር ለመመጣት ለመዝናናት፣ እንዲሁም ለመጎብኘት ለምትፈልጉ እንዲህ ሆቴሎች በሚያምር ሁኔታ ክፍት ክፍትናቸው ያለው ሰላሙ አንጻራዊ ሰላም ደግሞ እጅግ በሰላም አስተማማኝ ሁኔታ የደረሰበት አለ። ስለዚህ በዛ አጋጣሚ መምጣት፣ መጎብኘት እንዲሁም እንጆይ ማድረግ ብትፈልጉ እንኳን ያለው የጸጥታ ሁኔታ የማያሰጋ መሆኑን በድጋሚ አረጋግጬ ለመናገር እፈልጋለሁ። ወደ ዋናው ቀዳሚ አጀንዳ ይሳልፍ። ዛሬ መጋቢት አስራ ሁለት ነው። በትናንትና መጋቢት 11 ከጠዋት በኩል እንግዲህ በታጠቁ በፋኖ እንግዲህ ገብተው በትምህርት ቤት ሽምብራ ትምህርት ቤት በመባል የሚታወቀው አንደኛ ደረጃ ትምህርት ቤት አንድ እስከ ስምንት እንዲሁም ደግሞ ፕሪፓራቶሪ ስኩል ተብሎ የሚታወቀው ሁለተኛ ደረጃ ትምህርት ቤት እንግዲህ በሚያሳዝን ሁኔታ የተማሪዎች ህይወትና የመምህራን ህይወት እንዳለፈ ተመልክተናል። እጅግ የሚያሳዝን ነው። አብርሃም የሚባለው መምህርና እስከ ስድስት የሚደርሱ ነው በዚህ ጥቃት ሰለባ የሆነ በተለይ ደግሞ ፋኖች በገቡበት እንዲሁም ደግሞ ሽንብራ ትምህርት ቤት የህፃናት ተማሪዎች ህይወት እንዳለፈ ለማረጋጋች ያለውኝ እጅግ ልብ የሚሰብርም በትናንትናው እለት በትናንትናው እለት አብርሃም የሚባል መምህራንን ጨምሮ ማለት ነው። እንዲሁም ደግሞ የሽንብራ አንደኛ ደረጃ ተማሪዎችም ለዚህ ጥቃት ሰለባ የሆኑት። ሌላኛው ደግሞ በመራዊ ቀድሞ ከንቲባ የነበረ ሰውም እንዲሁ ህይወቱ እንዲሁ ማለፉ ለማረጋገጥ ችለናል። ሲወራ የነበረ ግን በተቃራኒው ከፍተኛ የሆነ ያገዛዙ ሀይሎች ተደመሰሱ ምናምን እየተባለ ነበር። በጣም ያሳዝናል። ሌላኛው እንግዲህ በጣም ወደ ዋናው ጉዳይ ልመለስና ይህ የሚያሳዝነው ዋናው የነዚህ ህይወት ማለፉ ሳይሆን ለተተኪ ትውልድ አለማሰባችን ነው። ሌላኛ ተተኪን ትውልድ ተጨማሪ እየገደለ መሆኑ የሚያመላክት ጉዳይ ነው። ይህ የሆነበት እንግዲህ ለምን መምህራን ገብታች ታስተምራለች ለምን ትምህርት ቤት ታስተምራለሽ? በሚል ሰበብ ነው ይህ ሁሉ የተደረገው። ትምህርት ቤት ከተጀመረ ቢያንስ አራት ወር፣ ሶስት ወር አካባቢ ገደማ የሚሆነው ነበረ። ቢሆንም ግን ጥሩ እንቅስቃሴ ነበር። ተማሪዎች መምራት ጥድፊያ ላይ ነበሩ። በአካባቢውም ራሱ ለመመልከትም ለመታዘብም ችዬ ነበረ። እጅግ በፍጥነት ትምህርቱ ከብር ለማድረግ በፍጥነት እያስተማሩ ባለበት ወቅት ነው እንግዲህ በነ ዘመነ ካሴ የሚዘወረው ለአማራ እታገላለሁ የሚለው ይህን ድርጊት በጠራራ ፀሐይ ገብቶ ተማሪዎችን ሽፋን አድርጎ እንግዲህ ትምህርት ቤቱ ባይዘው ወጣ ያለ ነው፣ ዳርና ዳር ነው። በተለይ ሽንብራ ትምህርት ቤት ጫፍ ነው። እንዲሁም ደግሞ ሁለተኛ ደረጃ ትምህርት ቤትም እንዲሁ በተለምዶ ቡርቃ ተብሎ በሚታወቀው ምንጭ ያለበት ሽፋን አድርጎ ነው። እንግዲህ በዚህ ተስፋው ገብቶ ይህን ያህል ጥቃት የፈጸሙት ያሳዝናል። ወንድምን ገለ ለአማራ ነው የምትታገልት ከሆነ ይህ ማድረግ በጣም አሳፋሪ ድርጊት ነው። ልናወግዘው ጽንፈኝነት ነው፣ በጣም ጽንፈኝነት ነው። ስለዚህ ጽንፈኛ ናችሁ ይህን እያደረጉት ያሉ ማለት ነው። ከዚህ ጋር በተያያዘ ጉዳይ ደግሞ በዘመንና በአስራ ስት እንግዲህ ያለው ነገር እየቆየ ከሮ ሁለቶች ወደ መላየት ደርሰዋል ማለት ነው። ይህ ነው እንግዲህ አማራ ነጻ ውጦ ለአማራ ታገለት ያለው የሚለው ከጅምሩ በአጭሩ እየተቀጨ መሆን የሚያመላክት ጉዳይ ነው። ሌላኛው ፓርላማ የቀረበችው የዘመነ ካሴ ጅብ የተባለችው ነች። የዘመነ ካሴ ጅብ የጥንቆላ ጋር አብሮ የሚሄድ ጉዳይ ስለሆነ እናወግዘዋለን። በጥንቆላ ማንኛውም የሚበረታት አይደለም። እንዲሁም ቅንጭ ባልጌል አስደምጣች ስለዘመነ ጅብ የተባለችው ጉዳይ ሶስት አራት ቀለበት ከእጁ የሚያደርግበትም አንዱ ከዚህ ጋር የተያያዘ ጉዳይ ስለሆነ ነው። በደንብ አስተብሏችሁ ከሆነ አንዴ ሃይማኖተኛ ነኝ እንዴ ጠንቋይ ነኝ እንዴ ማጅክ ምን ይላል? እንግዲህ ግራ የተጋባ ነው። ባይዘው ስለዚህ አንድ ሰው ጤነኛ መሆኑ የሚለካው መጀመሪያ ማይንድ ሴት የሚባል አለ። አእምሮ በትክክለኛ ቦታ መቀመጥ አለበት። በትክክለኛ ቦታ ስትቀመጥ አማካይ ለሀገር እንጠቅማለ። ይህ ወደአንዱ ወደአንዱ ጅዋዥ የሚል በተለይ ደግሞ ቦሎቶች መካከል ያለው እንግዲህ አንድ ዘይንት እየሆነ ነው አገር እንመራለሁ የሚለው ያሳዝናል። ባይዘው ዝሮ ዝሮ ሳይቃጠል በቅጠል እንደሚባለው ሳይመሽ ወደ በሰላም ብንደራዳ ብንነጋገር ከመንግስት ጋር ለሀገርም ለክልል ሰላም ይመጣ። የሚያስፈልገው ሰላም ነው፣ ግጭት አያስፈልግም። በጣም ዶክተር ደሳሪ በፓርላማ ያደረገው ንግግርም በጣም ደስ የሚል ጉዳይ ነው። በቀይ ነው ተቃራኒ የሚሆን ተመሳሳይ ሀሳብ ፎርዋርድ ያርግ። ሀሳብን በሀሳብ መሞገት እንጂ በሰለጠነ ዘመን ሌላ ነገር አያስፈልግም። አንዳንድ ክርስቲያን ዶክተር ደሳሌን ሲያወግዙት ሲያሞግሱት ያገኝ አያለሁ። በሁለቱም በኩል ዝሮ ዝሮ ሀሳብ በሀሳብ መናገር ይቻላል። ሀሳብ በሀሳብ መሞገት ይቻላል። ግን ይህን ወደ ዓመፅ መቀየር አያስፈልግም። ትምህርት መማማር ነው የሚያስፈልገው። ይህ ነው ስልጣኔ፣ ማለት ሀሳብ በሀሳብ መሞገት ነው እና በመራዊ በትናንትና እለት በአጠቃላይ የተደረገው ነገር እጅግ ይሄ ሁሉ እንደ ዜጋም እንደ ማህበረሰብም የማይደረግ ድርጊት ስለሆነ ይህን ማወገዝ አለብን። በተለይ በፋኖ የተደረገው ጉዳይ ነው። ፋኖ ይህን ያደረገ በሌላ ቪዲዮ እስኪ እንግዲህ ሰብስክራይብ በማድረግ ጠብቁ ይቻው